ሰላም ሰላም፣ እንዴት ናችሁ? የተከበራችሁ ተመልካቾቻችን፣ በዛሬው ፕሮግራማችን ደግሞ ዴማ ሆፕ ሪልስቴት ጋር ሂደን የሪልስቴት ዳሰሳችን የምንሰራ ይሆናል። ዴማሆፕ ሪልስቴት ዚ ሃያ ሁለት ሲግናል ባለው ቢሮ ላይ ተገኝተናል። ስለ ዴማሆፕ ሪልስቴት መረጃ ለመጠየቅ ነው እዚያ ቢሮቸው ድረስ የተገኘ ነው። ፊትለፊቴ ደግሞ አንድ ወንድሜ ይገኛል። ሰላም እንዴት ና ሰላም እንዴት ነው ያመጣ? እንኳን ደህና ቆየህኝ። ስምህን አስተዋውቀን እስኪ። ካሳሁን እባላለሁ የዲማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። እስኪ ስለ ዲማ ሆፕ ሪል ስቴት አንዳንድ ነገር በለን። እንግዲህ ስለ ሳይቶቻችን መረጃ ለማግኘት ነው እዚህ ቢሮዎች ላይ እየተገኘ ነው። ስለ ዲማ ሆፕ ሪል ስቴት አንዳንድ ነገር በለን እስኪ። ዲማ ሆፕ ሪል ስቴት ማን ነው? ከዚህ በፊት የሰራቸው ስራዎች ካሉ አሁን ደግሞ እየሰራችሁ ያሉ ነገር ደግሞ አብረን እናያቸዋለን። እንግዲህ ዲማ ሆፕ ሪል ስቴት ከዚህ በፊት ለሃያ ዓመት ያህል በኢምፖርት ኤክስፖርት ላይ ትልቅ ሚና ለሀገሪቱ የተጫወተ ድርጅት ነው አሁን ላይ ደግሞ ወደ ሪልስቴት ዘርፉ ከገባ የተወሰነ ዓመታትን አስቆጥሯል። ታዲያ አሁን ላይ ለሽያጭ ክፍት የሆኑ አራት ሳይቶች አሉ የ22 ሲግናሉን ጨምሮ ማለት ነው። በ22 ሲግናል በቦሌ መድኃኒዓለም በቦሌ 24 እና በሾላ ገበያ ላይ አሁን አክቲቭ የሆኑ ሳይቶች እና የንግድ ሱቆችን እየሸጠ የሚገኝ ድርጅት ነው ዲማ ሆፕ ሪል ስቴት ማለት ነው። ይህን ይመስላል በአጭሩም መልካም እስከዚህ ፊት ለፊት ያየ የማያቸው ዲዛይኖች አሉና፣ ምንድን ናቸው? እስኪ አንድ በአንድ ንገረን። ኦኬ እንግዲህ ይሄ የምታየው የዲማ ሆፕ ሪል እስቴት በቦሌ መድኃኔዓለም ወይም ደግሞ ኤድና ሞል ፊት ለፊት አለምነሽ ፕላዛ ቀጥሎ እያስገነባ ያለው እጅግ በጣም ቅንጡና ለግዘሪ አፓርትመንት ነው የሚሆነው ማለት ነው። እንደምታያቸው ከግራውንድ እስከ ስድስተኛ የንግድ ሱቆች ናቸው። ከዛ በኋላ ደግሞ መኖሪያ ቤት አፓርትመንቶች ማለት ነው። የንግድ ሱቆቹ ከካሬ ጀምረው ከግራውንድ እስከ ስድስተኛ አሁን እየሸጣቸው ነው የሚገኘው፣ ዲማ ሆፕ ሪል ስቴት በቦሌ መድህን አለም ማለት ነው። ታዲያ ከግራውንድ ጀምራችሁ እስከ ስድስተኛ የፈለጋችሁትን የካሬ አማራጭ ለተለያየ ፐርፐዝ የሚሆኑ የንግድ ሱቆችን በቦሌ መድህን አለም እየሸጠ ይገኛል ዲማ ሆፕ ሪል ስቴት። እነዚህ ደግሞ ምትያቸው በጣም እጅግ በጣም ቅንጡ መኖሪያ ቤቶቻችን ናቸው ማለት ነው። መኖሪያ ቤቶቹ የተለያየ ፋሲሊቲ ያላቸው ናቸው፣ እንደ ጂም፣ ስፓ፣ ስዊሚንግ ፑል፣ የከርሰ ምድር ውሃ፣ እነዚህ ሁሉ አሜኒቲዎች አጠቃለል በቦሌ መድኃኔዓለም ዴማ ሆፕ ሪል ስቴት ይህ ምስል አፓርትመንት እየገነባ ነው የሚገኘው። ይሄ በመሀላቸው የሚያልፈው ደግሞ ስማርት ሮድ ነው የሚባለው። ስማርት ሮድ ማለት ከእንግሊዝ ኤምባሲ እስከ ኤርፖርት ድረስ የሚወስድ እጅግ በጣም ዘመናዊ መንገድ ነው የሚሆነው። የእኛ አፓርትመንት የሚያልፈው በአጋጣሚ እሱ ነው የሚሆነው። እዛ ላይ ነው የሚሆነው ማለት ነው። ታዲያ መኖሪያ ቤቶቹ ከባለ አንድ መኝታ እስከ ባለ አራት መኝታ ናቸው። ባለ አንድ መኝታም አለ፣ ባለ ሁለትም ባለ ሶስትም ባለ አራትም በተለያየ ካሪ አማራጭ እየሽጥን ነው የምንገኘው። በቦሌ ሊመድህናለን በቦሌ ሊመድህናለን። ምናልባት ለኢንቨስትመንትም በጣም ተመራጭ ነው። ለመኖሪያ ደግሞ መሀል ከተማም ስለሆነ የንግድ ሱቅ ወይም ደግሞ መኖሪያ ቤት ለምትፈልጉ ከስተመሮቻችን ይሄ ትልቅ እድል ነው የሚሆነው ታዲያ በ25 ፐርሰንት ቅድመ ክፍያ ወይም ደግሞ ሙሉ ስትከፍሉ ከ20 ፐርሰንት ጀምረን ሙሉ ቅናሽ እያደረግን ነው የምንገኘው። አሁን በቦሌ መድህን አለም ያለው ሳይታችን ማለት ነው። መኖሪያ ቤቶችን ደግሞ በ20 ፐርሰንት ቅድመ ክፍያ አሊያ ደግሞ ሙሉ ስትከፍሉ 20 ፐርሰንት ቅናሽ አድርገን እየሸጥን ነው የምንገኘው በቦሌ መድህን ለም። የንግድ ስቆቹን ማስረከቢያ ጊዜያችን ከአራት ወር በኋላ ነው የሚሆነው። አሁን ላይ ፍንሽ እየሰራ ነው የምንገኘው የቦሌ መድህን አለም ሳይታችን። መኖሪያ ቤቶቹን ደግሞ ከተወሰነ ወር በኋላ የምናስረክባቸው መኖሪያ ቤት አፓርትመንቶች እና የንግድ ስቆቹን በቦሌ መድህን አለም ዴማ ሆፕ ሪልስቴት እየሸጠ ይገኛል። ታዲያ በቦሌ መድህን አለም የንግድ ሱቅ ወይም ደግሞ መኖሪያ ቤት አፓርትመንት ኤድና ሞል ፊት ለፊት ዛሬውን ገዝታችሁ የግላችሁ ማድረግ ይችላላችሁ ማለት ነው። ይሄን ይመስላል ስለ ቦሌ መድህን አለም ሳይታችን። እሺ፣ አመሰግናለሁ። ጥር መግለጫ ላይ ሰጠን። እስኪ ወደዚህ ደግሞ እንሂድ። እዚህ አንድ ቆንጆ ዲዛይን እያየው ነው። ስለዚህ እስከ ትንሽ ነገር በላ ይሄኛው ዲዛይን ደግሞ ሾላ ወይም ደግሞ ሱማያ መስጊድ አካባቢ ዲማ ሆፕ ሪል ስቴት እያስገነባ ያለው እጅግ በጣም ቅንጡ አፓርትመንት ነው የሚሆነው። ጂ ፕላስ ቲዌንቲ የሆነ አፓርትመንት ነው። ሶስት ቤዝመንት ፓርኪንግ፣ ጂም፣ ስዊሚንግ ፑል ይኖሩታል። ይህ አፓርትመንት ከግራውንድ እስከ አራተኛ የንግድ ሱቆች ናቸው የሚሆኑ የንግድ ሱቆቹ ከ17 ካሬ ጀምሮ ከግራውንድ እስከ አራተኛ ድረስ በሽያጭ ላይ ነው ያለ ነው። መኖሪያ ቤቶቹ ደግሞ ባለ ሁለት መኝታ እና ባለ ሶስት መኝታዎቹ እዚህ ለሽያጭ ክፍት ናቸው። በአስራ አምስት ፐርሰንት ቅድመ ክፍያ አ ደግሞ ሙሉ ስትከፍሉ እስከ ሃያ ፐርሰንት ቅናሽ አድርገን እነዚህ ቤቶች እየሸጥን ነው የምንገኘው። በሾላ ማለት ነው ሱማያ መስጊድ ፊት ለፊት ነው ያሉ አፓርትመንቱ። ታዲያ የንግድ ሱቅ ወይም ደግሞ መኖሪያ ቤት አፓርትመንት ከሲግናል ወረድ ብሎ ወይም ደግሞ ሱማያ መስጊድ ፊት ለፊት የግላችሁ ማድረግ ትችላላችሁ የንግድ ሱቆችንም መኖሪያ ቤት ይሄ አስፋልት ዳር ያለ አፓርትመንታችን ነው። እንደምታዩት ላይ ከመገናኛ ወደ ካሳንቺስ የሚወስዱ አስፋልት ነው ማለት ነው። ይሄ እንደምታዩት በጣም ሌክዠሪ እና ቀልጡ መኖሪያ ቤቶችና የንግድ ሱቆችን የያዘ እጅግ በጣም ሌክዠሪ አፓርትመንት ነው ሚሆነው ማለት ነው። የሚገኘው ሱማያ መስጊድ ፊት ለፊት ነው የሚሆነው ማለት ነው። የሾላ ሳይት መረጃ ነው የሚሆነው። በጣም ጥሩ ይሄኛው፣ ሶስተኛ ያየው ነው። እዚህም አዎ፣ ይሄኛው ደግሞ ቦሊ ሀያ አራት ወይም ደግሞ ብሉ ስካይ እና ሜሎዲ ሆቴል መሀል ላይ የሚገኝ አፓርትመንት ነው የሚሆነው። ብሉ ስካይ እና ሜሎዲ ሆቴል መሀል ማለት ቦሌ 24 ማለት ነው። አደይ አበባ ስታዲየም ፊት ለፊት ነው የሚገኘው። እዚህም ቢሆኑ የንግድ ሱቆቹ ከአንድ እስከ አራት የንግድ ሱቆቹ አሉ። ከዛ በኋላ ደግሞ መኖሪያ ቤት አፓርትመንቶች ማለት ነው። ይህን በአጋጣሚ ከሁለት ወር በኋላ የምናስረክበው አፓርትመንት ነው የሚሆነው። የንግድ ሱቆቹ ከሀያ ካሬ ጀምራችሁ መኖሪያ ቤት ደግሞ ባለ አንድ ምኝታ እና ባለ ሁለት ምኝታ ቤቶች አሉ። አሁን ላይ በአርባ ፐርሰንት ቅድመ ክፍያ አልያ ደግሞ ሙሉ ስትከፍሉ እስከ አስር ፐርሰንት ቅናሽ አድርገን በቦሌ 24 ብሉ ስካይ እና ሜሎዲ ሆቴል መሀል ላይ እየሸጥን ነው የምንገኘው። ይሄ ሶስተኛው የዲማ ሆፕ ሪል ስቴት ለሽያጭ ክፍት የሆነ ሳይታችን ነው ማለት ነው። ታሳስ ላይ የምናስረክበው አፓርትመንት ነው ሄ ይሄ ለኢንቨስትመንት ወይም ደግሞ ለመኖሪያ መሀል ከተማ ቦሌ 24 ብሉ ስካይ እና ሜሎዲ ሆቴል መሀል የሚገኝ አፓርትመንታችን ነው። ይሄ ነው በጣም ጥሩ። ምናልባት ከዚህ በፊት ገንብታቸው ያስረከባቸኋቸው ሳይቶች ካሉ ስለነሱ ጥቂት ብትላል። ከዚህ በፊት ገንብተን ያስረከብናቸው ሳይቶች 22 ሲግናል ላይ ወይም ደግሞ ደንበሮ ሆስፒታል አካባቢ እጅግ በጣም ቅንጡና ለጀሪ አፓርትመንት ገንብተን አስረክበናል። እዚህም ጋር የተወሰኑ ቤቶች አሉ። ታዲያ ግን 237 260 እና 290 ካሬዎች ናቸው። እጅግ በጣም ቅንጡና ለጊዜሪ ቤቶች ናቸው። ካሪያቸውም ሰፋ ሰፋ ያለ ካርታና ፕላን የተዘጋጀላቸው ቤቶች 22 ሲግናል ደንበሮ ሆስፒታል አካባቢ ገንብተን ነዋሪዎችም እየኖሩበት ነው። ሌላው ደግሞ የተወሰኑ ቤቶችም አሉ ለሽያጭ ክፍት የሆኑ ማለት ነው። የንግድ ሱቆችም አሉ። እነዚህ የንግድ ሱቆችን ሸጠን ጨርሰናል። ግን እዚህ ያሉ የንግድ ሱቆች በጣም ነው የሚያምሩት። ይሄን አያችሁ ማለት ቦሌ ምንገነባውን የንግድ ሱቅ አያችሁ ማለት ነው። ከአራት ወር በኋላ የምትረከቡትን የቦሌውን የንግድ ሱቅ ሞዴሎች ነው የሚሆኑት ማለት ነው። እና እዚህ ጋር 237፣ 260፣ 290 ታካዮች አሉ፣ እናያቸዋለን እንግዲህ እነሱንም። እሺ፣ ካሳሁን ለሰጠን መረጃ ከልብነ ማመሰግነው። እስካሁን ደግሞ ሰዎች ከዴማ ሆፕ ሪልስቴት ለምን ይገዛሉ? ዴማ ሆፕ ሪልስቴት ከሌሎች ሪልስቴቶች ምን ለየት ያደርገዋል? ከዚህ ወፍ ደሞ ምናልባት ገንብቶ ያስረከባቸው ሳይቶች ካሉን እነሱን ጨምረን መረጃ ስጣን። ደማ ሆፕ ሪል ስቴት ከሌሎች ሪል እስቴቶች ለጌት የሚያደርገው ምንድን ነው? ብዙ ጊዜ እዛ ሀገር ያልተለመደ ነገር፣ ወይ ደግሞ ደማ ሆፕ ሪል ስቴት ብዙ ጊዜ ለጌት የሚያደርገው ከሌሎች ሪል እስቴቶች አንጻር ደሊቨሪ ጌት። ደሊቨሪ ጌት ማለት ባለው ጊዜ ወይም ደግሞ ካለው ጊዜ ቀድሞ ነው ብዙ ጊዜ የሚያስረከበው። እና ዲማ ሆፕ ሪል ስቴት ላይ አሁን አንድ ሰው ቤት ገዛ ማለት በተባለው ጊዜ ቤቱም ይረከባል ማለት። ለዚህ ማሳያ ቢሆኑ ሳይቀጫ አሁን አንድ ዓመት አለ፣ የቦሌ 24 ስናስረክብ ማለት ነው። ከሁለት ሰው በኋላ ምናስረክበው አፓርትመንት አንድ ዓመት አለ። ለዚህም ምክንያት የሚሆነ አንደኛ ፕሮጀክታችን የሚያደርጉት ብዙ ጊዜ የቻይና ኮንስትራክሽን እነሱ ስለሆኑ ፕሮጀክቱን እንዴት የሚያደርጉት በተባሉት ሰዓት ነው ደሊቨሪ የሚያደርግ። ከዚያ አንጻር ደሊቬሪ ዬ ፊት ያደርጋል ካለው ጊዜ ጋር ወይም ደግሞ ተስተመሮቻችን ባልናቸው ሰዓት ነው ቤት የምናስረግባቸው። ሌላው ደግሞ ዲማ ሴት ከዚህ በፊት ገንብቶ ያስረከበው እጅግ በጣም ትልቅ ቤት አለ፣ ካርታና ፕላን ያለው ማለት ነው። እሱም ቢሆን በተባለለት ጊዜ ገንብተን ያስረከቡ ለኑ አለ በሁለት አመት ጊዜ ውስጥ ገምተን ያስረክብ ጅፕላስቴች ዋነግና አፓርትመንት በሃያ ሁለት ሲግናል ደባሮ ያለ ለዚህ ማሳያችን ነው። ሌላ ደግሞ በቦሌ አረብ ቅዱስቀና ሜዲዮ መካከል መሀል ላይ ያለው አፓርትመንት ከሁለቱ በኋላ የምናስረክባቸው አፓርትመንት ማለት ነው። በአንድ አመት ውስጥ የምናስረክብ አፓርትመንት ቦሌ ገደና ደግሞ ያለው ሳይታችን ጅፕላስቴች ፖሊዮን አፓርትመንት ነው። እሱን አፓርትመንት አሁን ሰባት ሰብ ነው ስትራክቸር ጨርሰን የንግድ ሱቆችን ከአራት ወር በኋላ የምናስረክባቸው ይሆናሉ ማለት ነው ፌኒሽንግ እየሰራ ነው የሚገኝ። ስለዚህ ጂ ፕላስ 24 የሆነ አፓርትመንት በጣም ሩት ፕሮጀክት ነው። እኛ ግን በአንድ አመት ከስድስት ወር መኖሪያ ቤቶች ልናስረክል፣ አሁን ፊኒሽንግ እየሰራ ነው የሚገኝ። የንግድ ሱቆችን ደግሞ አንድ አመት ሳይሞላ ካራክቱ በኋላ ልናስረክል ነው ማለት ነው። ከዚህ አንጻር ደሊቨሪ ቤት ከሌሎች ሪሊስቴቶች ወይም ደግሞ እዚ ሀገር ያለው ሪሊስቴቶች ጋር ዲማ ሆፕ ሪልስቴት ለየት ያደርገዋል። እንደዚህ ሀገር ቢግ ኢሹ ስለሆነ ዳጊ በሬዴ ብዙ ሰዎች ብራቸውን ከፍለው ቤት እየተረከቡ ስላለ ለዚህ መፍትሄ ዲማ ሆፕ ሪልስቴት ትልቅ መፍትሄ ነው። ዲማ ሆፕ ሪልስቴት ላይ ቤታቸውን ቢገዙ በተባለው ጊዜ በፕላናቸው መሰረት ቤታቸውን ይረከባል። መልካም። ቅድም እንግዲህ ብዙ ሳይቶች እንዳሏቸው ነግራ የነበረ ከኢንቨስትመንት አንጻር ሌላ ደግሞ ከሎኬሽን አንጻር እናንተ እንዴት ናቸው እስኪ ስፔሲፊካሊ ለሰዎች በደንብ መረጃ ለመስጠት ያክል በየት በየት በኩል ነው ያሉት? ለኢንቨስትመንት ይመቻሉ? ለመኖር ይመቻሉ ወይ? ሌላ ደግሞ የክፍያ ጉዳይ እንዴት ነው? አሁን ሰዎች ምን ያህል ፐርሰንት ነው ከፍሎ መግዛት ያለባቸው? አንተ የትኛው ሳይት ላይ ሪኮመንድ ታደርጋለህ? በተለይ ደግሞ በጣም ብዙ ዲያስፖራ ወገኖቻችን አሉ ቤት መግዛት የሚፈልጉ መረጃ በደንብ እንዲደርሳቸው የሚፈልጉ አሉና፣ ለነሱም ጠለቅ ያለ መረጃ ስጠን እስኪ አልከተማ ላይ ነው ሳይቶቹን እየገነባ ያለ ብዙ ጊዜ በቦሌ እና በካሳንች ላይ ነው ግንባታ ላይ ያለ። ቦሌ ሁለት ሳይት አለ። በቅርቡ የምንለቀው ሳይት ይኖራል። እስፔሻሊ ግን ቦሌ ሀያ አራትና ቦሌ መድህን አለ። ለኢንቨስትመንት ወይም ደግሞ ደንበኞቻችን ቢኖሩባቸው በጣም መሀል ከተማ ናቸው። ሁሉንም አክሰስ በቅርቡ እና በቀላሉ ማግኘት ይችላሉ። እንደ ኢንቨስትመንት ደግሞ በጣም ትልቅ የኢንቨስትመንት አማራጮች ናቸው። ቦሌ አካባቢ ኢንቨስትመንት የሚባለው የንግድ ሱቅ ወይም ደግሞ መኖሪያ ቤት ገዝቶ ማከራይ ለገዝታ ውስጥ መኖሪያ ቤቶቹ የንግድ ሱቆቹ ደግሞ ለኪራይ ማለት ነው። ምናልባት አሁን ቦሌ አካባቢ የንግድ ሱቆች ካረግ በጣም ሴሴት ናቸው። ካሬ እስከ አራት ሺህ ብር ነው የሚከራየው አንድ ካሬ ማለት ነው። ደማ ሆፕ ሪል እስቴት ላይ ሀያ ካሬ ሊገዙ ሰማንያ ሺህ ብር በወር ያከራያሉ ማለት ነው። ቦሌ መድን አለም የሚገዙ ሰማንያ ሺህ ወር ያከራያሉ ማለት ነው። እንግዲህ ይሄ ለኢንቨስትመንት ሬንታል ቫልዩ በጣም ከፍተኛ ነው። ይህ አንዱ የኢንቨስትመንት ፖይንት ነው። ለጌስት ሃውስ ደግሞ ቢያከራዩ እነሱ ቢሆን ከ75 ብር ጋር እስከ 100 ዶላር ነው ሬንታል ቫልዩ ቦሌ መድን አለም ጋር ወይም ኤድናሞል አካባቢ ማለት ነው። ስለዚህ የገዝ ግንብር ወይም ደግሞ ለመግዛት በአጭር ጊዜ ውስጥ ማለት ነው። እንደ ኢንቨስትመንት ሌላ ዓለም ያሉ ሰዎችም እንደዚ አይነት አፕሮች ትሬንድ ቢያደርጉ በጣም አዋጪ ኢንቨስትመንት ነው። ሌላው ደግሞ ብዙ ነገሮችን በቀላሉ የሚያገኙበት ነው የሚሆኑ ማለት ነው። ሌላው ቦሌ 24 ያለው ሳይታችን ስፔሻሊ ግን የለገስታውስ የሚንኑ መኖሪያ ቤት ሁለት እዚያ አካባቢ ብሉ ስካይ ሆቴል ነው ሜሎዲ ሆቴል ነው ከሁለት ሆቴሎች መካከል ያለው አፓርትመንቱ ማለት ነው። ታዲያ ዛ አካባቢ ምናልባት ከ55 ዶላር እስከ 70 ዶላር ነው፣ ሬንታል ቫሊው ፐር ዳይ ለገስታውስ ማለት ነው። ባለ አንድ መኝታ ጋዝተው ቢያከራዩ ከ55 ዶላር እስከ 70 ዶላር ይሆናል ማለት ነው፣ ሬንታል ቫሊው ይሄ ማለት ሬንታል ቫሊው እንደዚህ የሆነ ማለት እናንተ የገዛችሁትን ወይም ደግሞ ለመግዛት ያወጣችሁትን በአጭር ጊዜ ውስጥ የምትመልሱበት ከሆነ ይሄ ትልቅ ኢንቨስትመንት ፖይንት ነው። ቦሌ አራት ጋር እንደዛ አይነት አፍሮ ትሬንድ የምታደርጉ በጣም መልካት ነው። የምትኖሩበት ደግሞ በጣም ተመራጭ ነው የሚሆነው። ሌላ ሱማያ መስጊድ አካባቢም አለ። ስፔሻሊ ለመኖሪያ ቢሆ ቤቶችን እየሸጥ ነው የምንገኘው ባለ አንድ መኝታ እስከ ባለ አራት መኝታ ማለት ነው የንግድ ሱቆች የሚኖሩና ለሱ ስለ አከፋፈላችሁ እስክ ስናውራ የአከፋፈላችሁ ዲስካውንት ፓኬጅ ካላችሁ እነሱንም ጨምር አድርገህ ዋጋችሁን በተመለከተ ዋጋ የእናንተ ምን ይመስላል ይህን ጠቅላላ አድርገህ ንገረኝ። መጨረሻ ላይ ደግሞ የእነዚህን ቤቶች መረጃ የሚፈልጉ ዲቴይል የአከፋፈሉና ዋጋውን በዲቴይል መረጃ የሚፈልጉ ድሜዎች አንተን እንዴት ኮንታክት ማድረግ ይችላሉ? እንግዲህ አሁን ወደ ዋጋቸው ስንሄድ መሀል ከተማ ነው ያሉት። ቦሌ አካባቢ ቦሌ ሀያ አራት ቦሌ መደርዳለ ማልከተማ ነው ያሉት በዚህም ሾላ ማልከተማ ነው። ከዚህ አንጻር ግን በጣም ቆንጆ ዋጋ ወጡላቸው የሸጥን ነው የምንገኘው በ25% መክፍያ የቦሌ መድህን አለም ላይ መኖሪያ ቤቶችን በ25% መክፍያ በቅርቡ በቅርብ ወራት የምናስረክበውን መኖሪያ ቤት መግዛት ይችላሉ። የንግድ ሱቆችን ደግሞ 30 ፐርሰንት፣ ግራውንድ ላይ ሌሎች ደግሞ 25 25 ፐርሰንት ከፍለው የግላቸው ማድረግ ይችላሉ የንግድ ሱቆቹ ጋር ግን ሙሉ ሲከፍሉ ከ20 ፐርሰንት እስከ 40 ፐርሰንት ቅናሽ ይደረግላቸዋል በቦሌ መድሀኒዐለም ማለት ነው እነዚህ ሱቆች ከአራት በኋላ የሚያስረክባቸው ሱቆች ናቸው የሚሆኑ ግራውንድና ፈርስት ፍሎር ሲገዙ 20 ፐርሰንት ቅናሽ ይደረግላቸዋል ሁለተኛ እና ሶስተኛ ጋር ደግሞ ሲገዙ 30 ፐርሰንት አራተኛ አምስተኛ ስድስተኛ ፍሎር ላይ የንግድ ሱቆች ሲገዙ አርባ ፐርሰንት ቅናሽ አድርገን እየሸጥ ነው የሚገኘው በቦሌ መድሀኒዐለም ማለት ነው መኖሪያ ቤቶች ደግሞ ሲከፍሉ 25 ፐርሰንት፣ 20 ፐርሰንት ቅናሽ አድርገን አሊያ ደግሞ በ25 ቅድመ ክፍያ ከባለ አንድ ሚታ እስከ ባለ አራት ሚታ በቦሌ መድህናለ የንግድ ሱቆችን እና መኖሪያ ቤቶችን መግዛት ይችላሉ ማለት ነው። ሌላው የቦሌ 24ቱ ሳይታችን አሁን እንደነገድኳቸው ከሀሳስ በኋላ የምናስረክበው አፓርትመንት ነው የሚሆን ሁለቱ በኋላ ማለት ነው በ40 ፐርሰንት ቅድመ ክፍያ ነው። አርባ ፐርሰንት ቅድመ ክፍያ ገብቶ ሌላውን በስድስት ወር ጊዜ ውስጥ የሚረከብ የሚከፍሉት ይሆናል። ይህ ሲከፍል ደግሞ እስከ አስር ፐርሰንት ቅናሽ እናደርግላቸዋለን ማለት ነው። ይሄ ሌላው ደግሞ ሾላ ጋ ያለው ጅምር ላይ ያለ ሳይታችን ነው። አሁን ፋውንዴሽን ጨርሰን ቤዝመንት ስራ እየጀመርን ነው የምንገኘው። እሱ ጋር በአስራአምስት ፐርሰንት ቅድመ ክፍያ ሌላውን እስከ ሁለት አመት ቀስ ብሎ የሚከፍሉትን መኖሪያ ቤትና የንግድ ሱቅ እየሸጥ ነው የምንገኘው። ሌላኛውና አራተኛው 22 ሲግናል አካባቢ ያለው እጅ በጣም ደግጀሩ አፓርትመንታችን ነው። ወደ 160 ካሬዎች አሉ፣ ወደ ካሬዎች አሉ። እነሱ ጋር ካርታና ፕላን ተዘጋጀላቸው ነው ወይ በ50% ቅድመ ክፍያ ሌላውን እስከ አንድ አመት ቀስ ብሎ የሚከፍሉ አለያ ደግሞ ሙሉ ሲከፍሉ እስከ 20% ቅናሽ አድርገን ነው የሸጥም ያለ ነው። 22 ሲግናል ማለት ነው። ዛሬውን እንደገቡ ካርታው መረከብ የሚችሉት አፓርትመንት ማለት ነው። እንግዲህ ስለ ዋጋቸው ይህን ይመስላል። እዚህ አፓርትመንቶቹን በአራት በአምስት ሳይት ያሉ አፓርትመንቶቻችን እና የንግድ ሱቆቻችን የምትፈልጉ ከስተመሮቻችን ቦታ በምናስቀምጥላችሁ ዋትሳፕ ናምበር፣ ቴሌግራም ናምበር እና ኮል ናምበር ተጠቅማችሁ የምትፈልጉትን አይነት ፍሎ ፕላን የምትፈልጉት ሳይት ላይ የምትፈልጉትን ቪዲዮ ሰርተን እንልክላችኋለን። ስለምትፈልጉት አፓርትመንት ሙሉ መረጃ እንሰጣቸዋለን። የምትፈልጉት ቤት የተጣራና ተጨባጭ መረጃ እንሰጣችኋለን። ከታች ያለው ስትጠቀሙ መልካም ነው። ሽከሳውን ለሰጠን መግለጫ በጣም ነው የማመሰግነው። በሌላ ጊዜ ደግሞ ድሜዎች የሚጠየቁትን ጥያቄ ይዘን እዚህ ሳይታችሁ ላይ መጥተን መረጃ የሚጠየቁ ይሆናል። ለዛሬ ለነበረ ጊዜ ከልብ አመሰግናለሁ። አመሰግናለሁ የተከበራችሁ ተመልካቾቻችን። እንግዲህ ዛሬ 22 ሲግናል ላይ መጥተን ስለ ዴማ ሆፕ ሪል እስቴት መረጃ ጠይቀናል። እንግዲህ ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። ሃያ ሁለት ላይ ያለው ቢሮአቸው በጣም ነው የሚያምረው። እንግዲህ በአጭር ጊዜ ውስጥ የተገነባ እንደሆነ ነው የነገረኝ። በሌላ ጊዜ ደግሞ ሌሎች ሳይቶች ላይ ሄደን የተለያዩ ጥያቄዎች ይዘን ዳሰሳ የምንሰራላቸው ይሆናል። ለዛሬ ለነበረን ጊዜ ከልብ ነማመሰግናው። መልካም ጊዜ ይሆንላችሁ።